ዓለም በአርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አስተውሎት ዘርፍ ቀዳሚ ለመሆን እሽቅድምድም ላይ ነው። ይህ ዓለም በፍጥነት እየተለወጠበት የሚገኝበት ዘርፍ ለኢትዮጵያም እድገት ወሳኝ ነው የሚል አቋምን የያዙት ጠቅላይ ሚኒስትር አብይ አህመድ በእሳቸው ሀሳብ በምንጭነት ተቋም እንዲቋቋም አድርገዋል። ጠቅላይ ሚኒስትሩ ለሀገሪቱ ወሳኝ መሆኑንም በወቅቱ በዚህ መልኩ ነበር የገለጹት። አርቲፊሻል ኢንቴሊጀንስ ለሀገራችን ኢትዮጵያ በእጅጉ ከሚያስፈልጉ ኢንቨስት ማድረግ መከታተል፣ መመራመር ከሚገባን የዘመኑ ቴክኖሎጂዎች ውስጥ ግንባር ቀደሙ ነው። አርቲፊሻል ኢንተሊጀንስ የማይነካው ሴክተር የለም። በእርሻ አይተከሚናለው፣ በኢንዱስትሪ አይተከሚናለው፣ በጤና አይተከሚናለው፣ በሰርቪስ በትሬድ፣ በየትኛውም ሴክተር ብትሄዱ አርቲፊሻል ኢንተሊጀንስ በጣም እጅግ ግዙፍ የሆነ ጠቀሜታ ለእኛ ይሰጣል። በ2013 ጠቅላይ ሚኒስትሩ ይህንን ከተናገሩበት ጊዜ ወዲህ በዘርፉ ኢትዮጵያ የምትጫወተውን ሚና ከፍ ለማድረግ የሚያስችሉ ስራዎች ተሰርተዋል። አሁን ተወዳዳሪ መሆን የሚችልም ተቋም ተገንብቷል። ኢትዮጵያ ይህንን ጠንካራ ተቋም መገንባት የቻለችው ታዲያ ሌሎች መንግስታት ስለ ጉዳዩ በቂ ግንዛቤ ባልጨበጡበት ወቅት ነው። መንግስታት በቅጡ ከኩባንያዎች ባሻገር በደንብ ተረድተው ፖሊሲ ሳያስቀምጡ ተቋም ሳይገነቡ ኢትዮጵያ ኤአይን ተገንዝባ በሰነዶቹ አስቀምጣ ፖሊሲ ነድፋ ተቋም ገንብታለች። እንደ ከዚህ ቀደሙ የበይ ተመልካች በርቀት ነገር እየሆን የምትናገር፣ በርቀት ነገር እየሆን የምትሰማ ሀገር ግን አይደለችም። በቅርበት ሰብጀክት ማተሩን ተገንዝባ ልጆቿን አስልጥና ውጤት እያየችበት ነው። የኢትዮጵያ አርተፊሻል ኢንተሊጀንስ ኢንስቲትዩትን ተዘዋውሮ የጎበኙት ጠቅላይ ሚኒስትር ዐቢይ አሕመድ በዘርፉ የውድድር ሜዳ ላይ ተሳታፊ መሆን አለመቻል ወደኋላ መቅረትን እንደሚያመጣም ጠቁሟል። አርተፊሻል ኢንተሊጀንስ የሰው ልጅ የሚያስብበትን መንገድ ኢማጂን የሚያደርግበትን መንገድ ፖስቢሊቲን የሚያይበትን መንገድ እየቀረጸ መጥቷል። ብንፈልግም ባንፈልግም በዚህ ሬስ ውስጥ ራሳችንን ማስገባት ካልቻል ደረጃው የትም ቦታ ይሁን እንደ ሀገር እንደ ከዚህ ቀደሙ ትላልቅ ሬቮሉሽኖች ወደ ኋላ እንቀራለን። የግብርና ሬቮሉሽን አንዱ ለሶስት እያለ መጥቷል። እኛ እዛ ውስጥ አልነበርንም። በሬና ሰውን ማላቀቅ ሳትችል የኖረችበት ዋናው ምክንያት አዲስ እውቀት፣ አዲስ ልምምድ፣ አዲስ ፈጠራ ሲፈጠር ያንን ነገር ለማወቅ እና ለመከተል የነበረው ጉጉት፣ ዝግጁነት እና እሳቤ አናሳ ስለነበረ ጥሩ ተከታይ ለመሆንም አልቻለም። ለመተካከል ሳይሆን ጥሩ ተከታይ ለመሆንም በእጅጉ የቀረን ነበር። አሁን ተቀይሯል ሁኔታው። በኢትዮጵያ የተገነባው የአርተፊሻል ኢንተሊጀንስ ተቋም ለሌሎች አርኣያ መሆን የሚችል ደረጃ ላይ መድረሱን የተናገሩት ጠቅላይ ሚኒስትሩ በተለያዩ ዘርፎች የሚታዩ ውጤቶችን ማስመዝገቡንም ተናግሯል። በአፍሪካ ደረጃ ሊወዳደር የሚያስችል አሰራር ዘይቤን የሚከተል ተቋም ነው። በጣም በርካታ ፕሮዳክቶች አውጥቷል በሄልዝ ሴክተር የጡት ካንሰር ልየታ ላይ በጣም ትልቅ ውጤት አምጥተዋል። ከህክምናው ውጭ ግብርና ላይ ፕሮዳክቲቪቲ ለማሳደግ የሚያስችሉ በርካታ የልየታ አቅሞች በፕሮዳክት ደረጃ ገንብተዋል። በሰርቪስ ከወሰድ የህዝባችን በከፍተኛ ደረጃ ከሚያማርረው ኮምፕሌን ከሚያደርግበት ኤሪያ አንዱ ሰርቪስ ነው። ሰርቪስ ውስጥ ደግሞ የጊዜ ብቻ ሳይሆን የገንዘብ አሻጥሮችም ስላሉበት እና መስሮ የሚባለውን ከመቶ በላይ ሰርቪሶች ቨርቹዋሊ የሚሰጠውን ሲስተም የሰራው ኤአይ ነው። ብዙ ሚሊዮን ዶላር አትርፎልናል። ሲስተሙን በእኛ ልጆች የተገነባ ነው። ከሰርቪስ ውጭ ወደ ፋይናንሻል ኢንዱስትሪ ቢገባ ምስ ፋይናንስ ከዚህ ቀደም በብዙ ሚሊዮን ዶላር የገዛ ነው። ኤፍሚኒስትሪ ፕስ እያደረገ ነው። በከስተም በሬቪን ኦቶሪቲ ብንወስድ ከፖርት ጀምሮ ያሉ ሎጂስቲክሶችን ትራክ ለማድረግ የሚያስችል ሲስተሞች ሰርተዋል። የኢትዮጵያ አርተፊሻል ኢንተልጀንስ ኢንስቲትዩት ወጣቱ ላይ እየሰራ ያለው ስራ የሚበረታታ መሆኑን የገለጹት ጠቅላይ ሚኒስትሩ የመጣው ተጨባጭ ውጤት መንግስት ትውልድ ላይ መስራት እንዳለበት የሚያመላክት ነው ብለውታል።